አሰላሙ አለይኩም ወራህመቱላሂ ወበረካቱሁ የአብዱ መንገሻ ዩቱብ ተከታታዮች፣ ዛሬ ደግሞ አዲስ ነገር ይዘን ብቅ ብላናን። ሰብስክራይብ ሼር አድርጉን። አቦ እሲ ተመልከቱት። ይህም ማኛ ጤፋቦ እንዴት አባቱ ያምራን! በጣም ነው የሚያምረው ወላይ። እሲ ተመልከቱት። ሽርጣ ሽርታ አስተጣጠቅ አይችልም ባለሽ ስጪው ለራያለ ያስተምርልሽ ያለው እኮ እንዲህ አለው ላይ ነው። ማሻላ ማሻላ ማሻላ። በጣም ነው የሚያምረው ወላይ ናግባን አውጣ ሲል እየሰማሁት የጠመደበትን ስርፊያውን አጣሁት ያለው እዚህ ላይ ነው። ማሻላ ነው ነበሩ ገበሮች በጧት የጠመዱ የመሸባቸው የፈቱ ሄዱ አለ ክላሹ ማንዲግራ ፈቃድ የሌለው የሳልማን ሸጋባ ትራያ ያለው እሲ አቦ አዲስ ወለዳ የጀመረ ጤፉ በጣም ነው የሚያምረው። እናስጎመኛችኋለን። እናንተም ሰብስክራይብ ሸር አድርጉ። እኛም አዳዲስ ነገሮችን ለማምጣት ዝግጁ ነን። እናንተም ሰብስክራይብ ሸር ማረጋችሁን አትዘንጉ። የባርማሽ ላሸት የላሮን ማሞ ከሸጋሪ ወዲያ ማለበልሽ ደግሞ አለኮ ሽርጣ አስረዝሞ ቆቦ እየው አለልሽ። እንኳን ለህ ዘንድሮ ከርሞ ማል ፍልሽ ያለው እኮ እንዲህ አለው ላይ ነው። ሽርጣ አስረዝሞ ያላ ያላልሽም አልሽም እናቱ የሚበላው ቁና ጤፍ አላሸም ያለው እንዲህ አይነት ጤፍ ያላመረተ ሆኖ ነው። እስኪ ተመልከቱት። ራያ ላይ እንደዚህ ያለ ውብውብ የሆነ ጤፎች አሉ። ማሻላህ ነው። እናም በጣም የሚያምሩ ናቸው ማለት ነው። አራራራራራራ ታዩትም ይሄ ምን የመሰለ ወለዳና ይሄ አጨዳ ነው። በቃ በጣም መታጨር ነው የሚፈልገው። ይሄ በጣም ያምራል። በጣም ከመነግራችሁ በላይ በጣም ነው የሚያምረው ይሄ ሲተመልከተው፣ ሲሰራው ባይነቱ ዳርብ ሴኮርማ የሞላው ድረቱ ያለው እንዲ ያለው ላይ ነው። በጣም የሚያማምሩ ጤፎች ናቸው። በጣም ያምራሉ እና ይሄ ቀጭን ወለድ ያለው ገና ፍንጠቃ ላይ ነው። ሲተመልከቱት በጣም ነው የሚያምረው እና እናንተም ሰብስክራይብ፣ ሼር አድርጉ። እኛም አዳዲስ ነገሮችን እንደዚህ ብቅ እናደርጋለን። ወደ እሸት እናልፋለን። ደግሞ እሸት እናሳያችኋለን በገጠር እየገባችሁ የገጠር ልጆች ሳንጠብስ ሳንጠብስ የቀረ ሰው አይኖርም። መቼም ትውስታ ነው ሲ እንደው አስታውሱት። በጣም የሚያምር ባርማሽ ይላል። በጣም ነው የሚያምረው። ይሄ በርበሪ ነው። ገበያ መሸመጥ ቀረ። በርሻ ነው በርበሪንም ትክል የሚደረገው። በጣም የሚያምር በርበሪ ነው። ቀልቶ እየተለቀመ ነው ያለው። በጣም ነው የሚያምረው። ላይ ሲተመልከቱት መልቀቱት የባር ማሽላ አሁን እንደ የባር ማሽላ የሚያምር ነገር አለ። ገጠር ሳላችሁ፣ የገጠር ልጆች ማለት ነው። ያን ሸታርሻ ስንጠብስ አስታውሶ ሴ የረሳችሁ ማለት ነው። እንደዚህ እየጠበስ ነው ነበር፣ ሰንባ ላይ ነበረው። ገጠጥ ገጠጥ ጋታት አርገን እሳት አንዲዱና ጠብሰን እንባላ ስንል ነበር። እና በጣም የሚያምሩ ብዙ ምዝራዎች አሉ። በአሁን ሰዓት ዝናብ ጣላ አልጣለም ማያስብሉ ማለት ነው። በጣም ነው የሚያምሩት፣ የው በይም ያለ ጤፍ በጣም ነው የሚያምረው። በጣም ያምራን ይህም ጤፉ መታጨሪ ምናምን በቃ እንደዛ እንደዛ ነገር ነው። አሁን የቀረው እንጂ በቃ በጣም ደራርሷል። በጣም ነው የሚያምረው። አራግቡት! እሲ ጠበስ ጠበስ አንተ አርገሽ አንጭ ልጅ ብሎሽ አያውቅም አባትሽ ላንቺ ነው አስታውሽ። እሲ አንተስ ጠበስ ጠበስ አርገ በልታ አታውቅም እርሻ ጓደኛ ጋራ እሲ አስታውስ። ሰብስክራይብ፣ ሸር አድርጎ ለቀጣይ ደግሞ ምርጥ ምርጥ ቪዲዮዎች ይዘን እንመጣለን ማለት ነው። አዲስ አዲስ ታይተው የማይታወቁ ማለት ነው እንደነዚህ አይነቶች በጣም ውብ ውብ የሆኑ ነገሮች ማለት ነው። ይሄ በርበሪ ነው። ቀልቶ እየተለቀመ ነው ያለው። ማሻላ ለገበሬው በጣም ማሻላ ብለናል። በጣም ነው የሚያምረው። በጣም የሚያምር በቀሎ ነው ማለት ነው። ተመልከቱት በጣም ነው የሚያምረው ወላይ ይህን የመሰለ በርበሬ ደግሞ አላወዲያ በአሁኑ ሰዓት ራያ ላይ ሁሉም ነገር አለ። ዝሮ በጣም ያምራል፣ ፕሮጀክት ነው። ዝናብ ጣላል ጣላል። የማስብር ፕሮጀክት መሬት ነው። በጣም ነው የሚያምረው። ለቀጣይ ደግሞ አዳዲስ ቪዲዮዎች ይዘን መጣለን። ኢንሻአላህ አስተያየታችሁን በኮሜንት አስቀምጡልን ምናስተካክለውም ነገር ካለን እንድናስተካክል። አሁን ስለዚህ ጤፍ ምን ትላለህ ተቋሪ? እህ ጤፉ በጣም ምርጥ ነው። በጣም የሚያማምር ጤፍ ነው።